ጤናም ለማርያም እባላለሁ ፋና ላምሮትን ከ6 አመት በላይ ትከታተላለሁ። ሶስቱን ዓመት ሀገር ውጭ ስለነበርኩ በዩቲዩብ ቻናል ነበረ የምከታተሉ የነበረው እዚህ መጥቼ የመከታተል እድሉን ያገኘሁት በምዕራፍ 19 አጋጣሚው በላይፍ ቲክቶክ ማቃቸው ተወዳዳሪ ጓደኞች ያሉና ከነሱ በመጋበዝ ነው እዚህ የመጣሁት። በምዕራፍ 19 ወደ 3 አራት ቀን መጥቻለሁኝና የተለያዩ ሳምንታት አሪፍ ቆይታ ነበረ። ፋና ላምሮትን ለመከታተል የምመጣበት አካባቢ ርቀት ስላለው ቢያንስ ከ42 ኪሎ ሜትር ማለት ከሁለት ሰዓት ከምናምን በላይ ይፈጃል እዚህ ለመድረስ እና ያንን ሁሉ ኪሎ ሜትር አቋርጬ በምመጣበት ሰዓት ከኔ በላይ የነሱን ልካም ነው የማስበው፣ ከዛ ደግሞ የነሱን ስኬት ነው የማስበው። ተመስገኑ ካሬ እባላለሁ። የፋና ላምሮት ተከታታይ ነኝ። ከተመልካችነት ባሻገር በራሴ ሶሻል ሚዲያ የተለያዩ ጽሁፎችን አደርሳለሁ። ከምዕራፍ አንድ ጀምሮ እስከ ምዕራፍ ሰባት ቤት ነበር ስከታተል የነበረው። አራት ኪሎ ስቱዲዮ ነበረ በፊት እዛ፣ አራት ኪሎ ስቱዲዮ በጣም የመግባቱ ፍላጎት ነበረኝ። እንደምንም ብዬ በቃ ሰው በደንብ ከተዋወኩ በኋላ በቀጥታ ማየት ጀምር ያለው ማለት ነው። ከምዕራፍ ዘጠኝ ጀምሮ እስካሁን አድረስ እንግዲህ ላይቭ ነው የምከታተለው እና ሁለቱም በጣም የተራራቁ ናቸው። ግን በጣም ደስ የሚለው ላይቭ ላይ ደግሞ ስትመለከቹ ነው ሎል ከላቸው ባላላ። ያው ፋና ላምሮት መመልከት የጀመርኩት ያው ከአሸናፊች አሸናፊ ምርጥ ስምንት ጀምሮ ነው። ከዛ ጊዜ ጀምሮ ያው እስካሁን ድረስ መመልከት ይገኛለሁ። Yeah የተገኘሽው ትርፌ ግምቴ እያኮራ ይሞቃል ባንቺ ይደምቃል ቤቴ አልጥልሽ አልንግሽ እቃ ፈራሽ ልበቴ። ዘጠኝ ሳምንታትን ብቻ ነበር ሲሄድ የነበረውና ከምዕራፍ አስራ ስምንት ጀምሮ ደግሞ እስካሁኗ ድረስ በ13 ሳምንት ከፍ ብሎ ነው ያደገው። እንደገና ደግሞ 13 ተወዳዳሪዎች የመጡበት 13 ተወዳዳሪ በሚሰፋበት ሰዓት የተለያዩ ተሰጥኦ ያላቸው ሙዚቀኞች እድል ከፋችም ጭምር ስለሆነ ያንን እድል እንዲጠቀሙ ያደርጋቸዋል። በሌላው በተጨማሪ ደግሞ 13 ተወዳዳሪዎች የመጡበት እንግዲህ 1000 ኦዲሽን ወስደው ነው እነዚያ 13 ውስጥ ለመግባት የሚደረገበት ጥረት እንግዲህ ሰፋ ብሎ የመጣበት ነው በፊት ሁለቱር አይ ቲንክ እንደዛ የሚጠናቀቅ ነበር። አሁን ግን ሶስት ወር ይሄ ማለት ለማሰላሰል ነገሮችን ለማየት በደንብ ክፍትም ይሆናል። ምዕራፍ 19 ላይ የተወዳዳሪዎች ያስተናገደ ነገር በጣም ይለያል። የመጀመሪያው ነገር ያው ለምሳሌ ሶስተኛ እና አራተኛው ጥ ብሩክ ሰለሞን ላይ ከዜሮ ነው የተነሱት ማለት ከዜሮ ነው የተነሱት ማለት ያው በደንብ ልምድም ሳይኖራቸው እዚሁ በዚሁ ያው ለውጥ እያየንባቸው ፋይናል ደረጃ ላይ መድረሳቸው እጅግ በጣም ትልቅ እድል ነው ማለት ፋና ላምሮት ምን ያህል ልምድ ላላቸው ለሌላቸው ዋጋ እንደሚሰጥ በደንብ ያሳያል። በየውድድሩ ዙር በጣም ጎበዝ ሙዚቀኞች የሚወጣበት ስለሆነ በደስታና በጉጉት ነው እኔ በበኩሌ የማየውና፣ ምዕራፍ 19 ላይ በጣም ጎበዝ ተወዳዳሪዎች አሉበት በጣም የሚያስደስት ነበርና፣ ለየት የሚያደርገው እኔ በአካል መጥቼ ተገኝቼ ስላየው ይሆናል ውድድሩም በተመልካችም ዘንድና በዳኞች ያላቸው ጥንካሬ፣ አስተያየቱ ሁሉም ነገሩ በጣም የሚመስጥ ነበርና ደስ ይላል። እንዴት ይረሳል? በተከታታይ ነበር ሲከታተል የነበረው። ብዙዎቹን በተለይ አሁን የምዕራፍ 19 ሁሉንም በሚባል ደረጃ በጣም ከምወዳቸው፣ በይበልጥ ግን ያው በአንደኝነት ያጠናቀቀው ካሳሁንን ወደዋል። ከካሳሁን በጣም ደረጃ አንድ ላይ ማስገንዘ የማዲንጎን አንቺ ቆንጆ ነው የተጫወተበት በጣም ደስ ይላል። ማደንቆ የነበረ ኤፍሬም አለሙ ነው። እሱ ከተጫወታችሁ ደግሞ ወደ መጨረሻ ዙር አካባቢ ስለ ሀገር የዘፈነው ሙዚቃ በጣም ነበረ የሚመቸውም ደስ ብሎኝም በአካልም ተገኘች ስለነበር በጣም ደስ የሚል ስሜት ነበር። የብዙሃንና መጠጊያ የምንላ በጣም ከገረሙኝ ሙዚቀኞች መካከል ነገር ካሳሁን ዘውዱ ሙዚቃ ለመወዳደር ያደረገው የከፈለው መስዋዕትነት አለና ከተጫወታቸው ከገረሙኝ ስሜ ነሽ የሚለው ሙዚቃ ያንን ሙዚቃ የተጫወተበት መንገድ በጣም በሚገርም ሁኔታ በሚነዝር መልኩ ነበረ። ዳኞችም ተመልካቾችም፣ ኦዲየንስ እዛ ውስጥ ያሉ ተመልካቾችም ከውጭ ያሉት በጣም ሲረበሹም ነበር በጣም ደስም የሚል እንቅስቃሴም ነበር። ሌላኛው ደግሞ በጣም ትንሹ እንደውም ከፋና ላምሮት ውድድር ከተመለከትናቸው በጣም ትንሽ እድሜ ያለ 12 ያክል ተማሪ የሆነ ብሩክ የሚገርም እንቅስቃሴ በቃ ከሱ አትጠብቂውን እንቅስቃሴ በልጅነቱ በስሎ የመጣ ተወዳዳሪ ነውና የእሱንም የሙዚቃ ስራ ደግሞ ስትመለከቺ፣ በደንብ ያማረም የደመቀ ነውና እስቲ ተዋት፣ ለኔ ትኑር በደና፣ አትብሽዋ ሰላም አላትና እንደ እውነቱ ከሆነ በዚህ በምዕራፍ 19 ውድድር በጣም ያዘንኩበት ተሰናባች ቢኖር ዳግም ተፈራ ነው። ያሸናፊች አሸናፊ ላይ እንዲህ መጣም የምፈልገው ተወዳዳሪ ስለነበረ በጣም ስሜታዊ ሁኜ ተረብሼ ነበረ። በአካል ነበርኩኝ የዛን ቀንና በጣም የተረበሽኩበትና ተመልሶ ሁላ ቢመጣ ደስተኛ የሆንበት ተወዳዳሪ ነው። በጣም ያስቆጨኝ ዳግም ተፈር በቃ ሊሰናበት የማይገባው ተወዳዳሪ በቃ የሚመጣበት የሚዘፍንበት መንገድ ይገርምሻል። በድምፁ ብቻ አይደለም ያው ኤክስፕሬሽን፣ በድምፁ ብቻ አይደለም የሚገልጸው በአካላዊ እንቅስቃሴ፣ እጆቹ የማያርፉ ክራር ላይ ያሉ እና እንደው ባይሰናበት እና የአሸናፊዎች አሸናፊ እናገኘዋለን ከምላቸው ተወዳዳሪዎች መካከል አንደኛው ስንታየው ስንታየው ስፋኒ ባትወርቅ በጣም ደስ ይላል። ፋይናልም ትደርሳለሽ፣ ይሄ ከመቶ በመቶ እርግጠኛም ነኝ ነበርና ብደርስ ያው ደስ ይለኝ ነበር። በጥንቃቄ እንድጓዝ አድርጎኛል። አንድ ሙዚቃ ዝም ብለን ስናይ እንደዋዛ ፈዛዛ እንዳልተሰራ እና በደንብ ዲቴል ነገሮችን እንዳይ በደንብ አድርጎኛል። ያው ዲቴል ሲባል ያው የሙዚቃ ስልተ ምቶ አለ፣ እንደገና ደግሞ ስሜቱ አለ። እነዚህ ሁለቱ ባላንስ አድርጎ መጓዝ እንዳለብኝ በደንብ የነገረኝ ነው። ቤተሰባዊነትም ጭምር ስለሆነ ፋና ላምሮት ትገናኛለች። በሌላም በሌላ ስራ ራሱ ስትገናኝ የመሳሰብ ነገሮች አሉና እሱ በደንብ ጠቅሞኛል። በጣም ከጠቀመኝ ደግሞ መካከል የሙዚቃ ባለሙያ የሙዚቃ መምህር ብሩ ካሰፋ የሳውንድ አስተማሪ አስተማሪ ነው፣ እና እኔንም በትምህርት እንግዲህ ትንሽ ገርቶኛል ሆኛል። በደንብ ሙዚቃን በደንብ እንዳውቅ ሳውንድን በደንብ እንድረዳ አድርጎኛል። እሱ ወስዶ አስተምሮኛል። ይህ እድል የመጣው ይህ ትርፋማ እንዲሆን ደግሞ ያደረገኝ ራሱ ፋና ላምሮት ነው ማለት ነው። እውነት ለመናገር በጣም እድለኛል። እግዚአብሔር ይመስገን። በጣም ትለኛ ነኝ። ምንም ቤተሰብም ሳይኖረኝም ምንም የማውቀው ሰው ሳይኖረኝ እስከዚህ ድረስ ፋና ላምሮት ስለምመለከት ሁሉ እግዚአብሔር ይስጣቸው ነው የተባበሩኝ። እንዴ ባይ ሙዚቃም በደንብ እንዳውቅ ያደርገኛል። ያው ምንም ያለው የሙዚቃ ሙያ ውስጥ ያው ምንም ኖርኩም አልኖርኩም ስለ ሙዚቃ ይበልጥ ጥሩ አስተሳሰብ እንዲኖረኝ አድርጎኛል። ኔበቤትም ሆነ በስቱዲዮ ውጤት እስከሚመጣ ያለው ጭንቀት የተለየ ነው የሚሆነው። ምክንያቱም እለት ፐርፎርማንስ እንደመሆኑ መጠን ሰዓቱ ሲደርስ የሚያስጨንቅ ጭንቀቶች አሉና። ያ ሰዓት በጣም ነው የሚለየው። ሳስበው ከነሱ ይልቅ እኛንን የምንጨነቀው ነው የሚመስለኝ ምክንያቱም ጎበዝ ናቸው ብለን የምናስባቸው በለት ፐርፎርማንስ ዝቅተኛ ነጥብ አምጥተው ተሰናባች የሚሆኑ ተወዳዳሪዎችን ስሜት ከነሱ በላይ እኛንን ህመሙ የሚሰማ ነን ይ እንደዛ ነው የሚሰማኝ። ፊት ለፊት የተወዳዳሪዎችንም ስሜት ስለምናይ ከጀርባቸው ምን ያህል ውድድር ክብደት እንዳለው ስለምናይ በጣም ከፍ የፋና ላምሮት አንዱ ቅርጹ በጣም ውድለት በጣም የሚሄድ እና ደግሞ የአንዱ ጉብዝና ዛሬ ላይ ነው የሚለካው የአንዱ ጉብዝና ዛሬ ላይ አቅርቦ ለሳምንት እንትን ዋስትና ሊሆን አይችልም። ያንን ነገር በደንብ አጠናክሮ የመጣበት ነው፣ እለታዊ ፐርፎርማንስ አሸናፊ ይሆናል አንድ ሰው። ማጠብቂው ሰው ከፍ ብሎ ሊመጣ ይችላል። ለምሳሌ እኔ ከማልጠብቃቸው ግን በጣም ከወጡብኝ ከፍ ካሉብኝ ብሉክ ነው። በቃ በየ ስለሚሰራ ዛሬ ላይ የሰማውን ምክር ነገ ላይ ያንን ምክር አውርዶት ነው የሚሰራው። ያን ምክር ሳንሰማው ስንቀር ግን በጣም ብዙ የምንቸገርበት ነገር አለ እና የዳኞች ምክር በጣም ጠጋኝ ነው። ለሕይወትሽም ጭምር የሚሆነው ሙዚቃ ሕይወቴ ብለን የምንሄደው ከሆነ ለሕይወትሽም ጭምር በጣም ጥሩ ነገር እንዲገጥመ ነው። እለታዊ ብቻ ዛሬ ላይ ብቻ አቅርበን ጉብዝናችን ተለክቶ የሚሄድበት አይደለም። ነገ ላይስ ምንድን ነው? ነገ ላይ እንዲጠቅመን ጭምር የሚያደርግ ነው እና ለኔም እንደዛው ነው። እንደ ሙዚቀኛ እንደ እንደ ሙዚቃ ተወዳዳሪዎች ብቻ ሳይሆን ልክ እንደ ተመልካችን ቁጭ ብዬ ሳይ ከስልትም ከስሜትም ሀሳብ ይሰነዝራል። የሚገርምሽ ከስልትም ከስሜትም ሀሳብ ሲያነሱ ደግሞ ከህይወታችን ጋር እንዲድም ጭምር ያደርጋሉ። በቃ የሆነ ዘፈን ይዛችሁ ትመጣላችሁ ትዘፍናላችሁ አስተያየት እንሰጣለን። ሶ ከሱ ደግሞ ማለፍ አለብን። በዚህ በጣም በሚያምረው ድምጽህ ይህንን ዜማ እንዴት አድርጌ ነው የምጫወተው የሚለውም መጀመሪያ የምታስብበት ነገር ነው። ከፋና ውድድር ያው ውድድሩን አሸንፌ ስወጣ እንደዚህ ነው ምዛፍ ነው የሚል የመጨረሻ አዘፋፈን ያሳየ ነው የመሰለኝ። በጣም ደስተኛ ነኝ። የእውነት ለመናገር ከካሜራ ጀርባ ቤት ሆነን በምንመለከት ጊዜ ቀላል እና ነገሮች የተሳኩ ነው መስሎ የሚታየንና ከካሜራ ጀርባ ያለው ነገር ሁሉም ሰው ቢያዩ በጣም ድካም ያለው ነው፣ ልፋት አለው። ላይፍ ቀጥታ ስርጭት እንደመሆኑ መጠን ብዙ ሩጫዎች አሉት፣ ብዙ ትግሎች አሉ። ለፕሮግራሙ ማማር የሚደረጉ በጣም ብዙ ጥረቶች አሉና እያንዳንዱ ከውጭ ጀምሮ እስከ ውስጥ ድረስ ሰራተኞች ምን ያክል ትጉ እንደሆነ ሁላ ማየት ይችላሉእና ለኦዲየንሶች ደግሞ ያላቸው ክብር ደግሞ በጣም ነው የሚለየው ተወዳዳሪዎችም ጭምር ያላቸውን ድካም ቢያዩ በጣም ነው ደስተኛ መሆኑ እና ለሁሉም ምስጋና ይገባቸዋል። በዚህ አጋጣሚ ከጀርባ ያለውን የሰጭት ባለሙያዎች ባለማሽ በሙሉ ልፋታቸውን ምን ያህል ድካማቸውን በደንብ በቃ ቁልጭ አድርገን ነው እና እና ፋና ላምሮት እንደዚህ የተሳካ ውድድር እንዲሆን የራሳቸው የሆነ እጅግ በጣም ከፍተኛ ሚና እና ተጽኖ አላቸው። ዳይሬክተሮቹ ያ ፈረስ የሚያስጋል ትልቁን ስቱዲዮ እንዴት መጠቀም እንዳለባቸው ያውቃሉ። ሆስቶቹን በተለያየ ቦታ ሲያስቀምጧቸው አንዴ ዳኞች ጋር አንዴ ተመልካቾች ጋር አንዴ ደግሞ የራሳቸው ቦታ ጋር ማድረጋቸው ይሄ ብልሃትነት ይጠይቃል። ስለዚህ እነሱንም አለማመስገን አይቻልም። ካሜራ ማኖችን በጣም ለሚደክሙ ለሚለፉትም እዚህ ላመሰግን እፈልጋለሁ። የአሸናፊዎች አሸናፊ በጠቅላላ እስካሁን በመጣንባቸው ዙሮች አራት አራት ጥሩ ተወዳዳሪዎች የሚመጡበትና የሚካተቱበት አንድ ላይ ደግሞ የሚሰበሰቡበት ስለሆነ የተለየ ፉክክር ይኖረዋል ብዬ አስባለሁኝ። እና የአሸናፊዎች አሸናፊ ከአንድ እስከ ሶስቱ ለማን እንደሚወጣውላ መገመት በጣም ነው ከባድ የሚሆነው፣ ምክንያቱም ሁሉም ጎበዞች ናቸው። አሪፍና የተሳካ እንደሚሆን በጣም እርግጠኛ ነኝ። በጣም የምንመለከተው ውድድር ነው። የአሸናፊዎች አሸናፊ አንድም አሸንፈው ስለመጡ መድረኩን ኦልረዲ ለምደውታል። ስለዚህ ቫሊው አድር ነው የምንጠብቀው፣ ተጠብቀው ወይም ሙዚቃውን በምን አይነት መንገድ ተጫወቱ ነው እንጂ ስለ ስልተ ምት ቅኝት ቁጥጥር ላናነሳ ነሳ እንችላለን። እንደ ሙዚቀኛ እንደ ተመልካችም ደግሞ ምንድንነው ቆይተው ለማምጣት ደግሞ ውድድሩ ለማሳየት ደግሞ ያስቡበት ምንም ነገር ነው የምታርገው በቃ ለአሸናፊዎች አሸናፊ ከሌሎቹ ድባብ በጣም የተለየ ስለሆነ በደንብ የምናይበት ይመስለኛል፣ አዲስ ነገር የምናይበት? እምባ ምን ራጭበት ይመስለኛል ምክንያቱም በጣም እንወዳቸው ተወዳዳሪዎች ናቸው ያለፉት እንደ ተመልካችም የመረጥ ናቸው ያለፉትና በጣም እንመለከተው ይመስለኛል። እንደ ፕሮዲሰር ትንሽ ላንሳ ፕሮዲሰሮች በጣም የሚሰሩት ስራ በነገራችን ላይ በጣም የሚገርም ነው ፕሮዲሰሩ የፋና ላምሮት ውበት እንዲጠብቅ ብቻ አይደለም የሚያደርገው የሰዎችን ስሜቱና እንዲጠብቅ ያደርጓልና በዚህ አጋጣሚ ፕሮዲሰሮችን ለማመስገን ፈልጋለሁ። ያው እጅግ በጣም ከባድ ፈታኝ እንደሚሆን ያው ከሌሎች አሸናፊዎች አሸናፊ ፍጹም የሚለይ ይመስለኛል። ምክንያቱም በሶስቱም ምዕራፍ ላይ ያው ከአንድ እስከ አራት የወጡ ተወዳዳሪዎች እጅግ በጣም የማይጠበቅ አይነት እንደሚሆን አስባለሁ። አሸናፊዎች አሸናፊ ላይ ምን ጠብቃለሁ? በፊት የነበሩትን የጠብ ምጠብቃቸዋለሁ። አሁንም ደግሞ የምንጠብቃቸው ምንድነው ከዚህ በፊት ግጥምና ዜማ ተሰርቶላቸው ግጥማቸውን ዜማቸውን እንሰማለን ና በደንብ ያንን ነገር ላይ ፎከስ አድርገው ቢያስቡበት ብዬ አስባለሁ። ሌላው የአሸናፊዎች አሸናፊ ድባቡ በሙሉ የሆነ ቆንጆ ድባብ እንዲሆን ፈልጋለሁ ከተመልካች ጋር አታሽመንት እንዲኖር በደንብ ፈልጋለሁና ያ ያ ነገር ቢኖር ደስ ይላል ተመልካች ቁጭ ብሎ ተዝናንቶ ወይም አይቶ ከሚሄድ ይልቅ የሆነች ጥያቄ ነገር ውድድር ቢካሄድ ሰው ለመምጣት በደንብ ነው በቃ ይጥራል። ኤስኤምኤስ መላክ ብቻ ሳይሆን እዛ ውድድሩን ለማየት ለመመልከት በገፍ ተመልካች ይመጣልና እዛም ጥያቄ ነገር ቢጠየቅ እንደገና ደግሞ ይሄ ክስተታዊ ቃለ መጠይቅ አለ አይደለ? ስሜቶቻችንን ድብቅ አድርገን ነው እኔ አንዳንዴ መናገር ፈልግና ለምን እንደዚህ አሁን እምላለሁ ስለዚህ እንደኔ አይነት ስሜት ደግሞ በርካቶች ይሰማቸዋል ብዬ ስለማስብ መሀል ማላ ሊሆነች ጣል ያለች ወይ ጥያቄ ወይ ቃለ መጠየቅ አይታወቅም የሚመጣው ከተመልካቹ። በጣም አንበሳ ተወዳዳሪዎችም ሊኖሩ ስለሚችሉ፣ ለነገም ደግሞ ጠቃሚ ስለሚችል እንደዛ ቢደረግ ብዬ አስባለሁ። ከድሮ አንጻር የፋና ላምሮት ላይ የሴቶች ተሳትፎ እጅግ በጣም እየቀነሰ ነው። ሴቶች የዚህ ውድድር ተሳታፊ ቢሆኑ ለራሳቸው የሚጠቅማቸውን ነገር አግኝተውበት እንደገና ደግሞ በውድድሩም ላይ ታዋቂ የሆኑበት የስራ እድል እስከማግኘት እንጀራቸውን እስከመክፈት ድረስ ስለሚደርስ ከራሳቸው አልፎ ለቤተሰቦቻቸውና ለሀገራቸው በደንብ የሚተርፉበት አጋጣሚ ስለሆን በደንብ ያው ሲሳተፉ እጅግ በጣም አሪፍ ለሴት ተወዳዳሪዎቻችን በብዛት ቢመጡልን በብዛት መጥተው ደግሞ የተለያዩ ስራዎችን አቅርበው እንደ ወንዶች ተወዳዳሪዎች ስኬታማ እንዲሆኑ ፍላጎቴም ነው ምኞቴም ነው። ሰውነት ይከላል። ይበልጥ ይቀጥል የምለው ነገር ምንድነው፣ አምስት ይሁን አምስት ወዳዳሪ ሲቀር ህይወታቸውን እና የሙዚቃ ጉዟቸው ቪዲዮ ይሰራላቸው እሱ በደንብ እንዲቀጥል ፈልጋል። ምክንያቱም ነገ ላይ እኔ ማን ነኝ ብለው ሙዚቀኞች ሲናገሩ እኔ ይሄ ነኝ ብሎ ከፋና ላምሮት አንስተው ሊያሳዩ ይችላሉ። ይህ በደንብ እንዲቀጥል እፈልጋለሁ። ዳኞች እውነት በጣም ልናመሰግናቸው ይገባል ሙዚቃን

ፖስቶች ግጥምና ዜማ ደራሲዎች በደንብ ይጠራሉ፣ በደንብ ይመሰገናሉ። እና ያ ነገር ቢቀጥል ብዬ አስባለሁ። ምክንያቱም ማዲንጎ አፈወርቅና አንስተን ጸጋዬ ደቦጭን አለመጥራት አንችልም። እንደገና ደግሞ ሚካኤል አሉን አለመጥራት አንችልም። ቅንብራቸውን ስናይ እና ግጥም ግጥም አቀናባሪዎች ዜማታቸውን ጋር ማድረጋቸው በደንብ ሊመሰገኑ ይገባሉ። ስለዚህ በደንብ ይቀጥል፣ አስደማሚና አስደናቂ ውድድር፣ ሁሉ ነገሩ በዚህ ይቀጥል ነው ማለት እንደዚህ በቀጥታ ስርጭት በዚህ ደረጃ በተጠንቀቅ እንደዚህ ለአምስት ለስድስት ዓመት የቆመ የትኛውም አይነት ውድድር እስካሁን አይቻላል ማለት ነው ምናልባት ሊኖር ይችላል። በቀጥታ ስርጭት ግን ይህን ያህል አመታት ግን ለረዥም አመታት በኢትዮጵያ ታሪክ ያው ሁሌም በተደጋጋሚ የሚነገራል እውነት ነው ማል ማለ ደግሞ እጅግ በጣም ከባድ ነው እና ፋና ላምሮቶች በዚሁ ቀጥሉ። እንወዳቸዋለን፣ እናከብራቸዋለን። በማይተው የሞቱላ ዛል ሽማግሌ